አሜሪካ በስደተኞች ተቃውሞ ነደደች። ሎስ አንጀለስ በትራምፕ የብረት ጡንቻ ስር ስትቃጠል ኢትዮጵያውያን አሳዛኝ እጣ ፈንታ የሎስ አንጀለስ አየር አስለቃሽ ጢሶችና የሚነድ ጎማ በሚለቀው መጥፎ ሽታ ተሞልተዋል። ለሶስት ቀናት ከተማዋ የጦር ሜዳ ሆናለች። ጎዳናዎቿ በሺዎች የሚቆጠሩ ታጣቂዎች ከጸረ አማጺ ፖሊሲዎችና ከብሔራዊ ጥበቃ ወታደሮች ጋር በሚያደርጉት ግጭት በከፍተኛ ኃይል ተንቀጥቅጣለች። የፕሬዚዳንት ዶናልድ ትራምፕ ጠበኛ የሆነው የኢሚግሬሽን ዘመቻ አይስ የሚባለው የአሜሪካ የፌዴራል ሕግ አስከባሪ ኤጀንሲ የተካሄዱ ተከታታይ ወረራዎች የኢኮኖሚ የጀርባ አጥንት የሆኑትን ሰነድ አልባ ሰራተኞች የሚገኙባቸው የስራ ቦታዎች፣ የልብስ ፋብሪካዎች፣ የግንባታ ቦታዎች፣ የፈጣን ምግብ ቤቶች ያነጣጠሩ ነበሩ። በወታደራዊ ትዕዛዝ የተፈጸሙት እነዚህ ወራዎች የተቃውሞ እሳት ለኩሰዋል። ተቃውሟቸውን ለማፈንም ሁለት ሺ የብሔራዊ ጥበቃ ወታደሮች በትራምፕ ተልከዋል። ፀሐይ በከተማዋ ላይ ስትጠልቅ ነውጡ እንደቀጠለ ነው። ይህ እስከየት ድረስ ይሄዳል? በሎስ አንጀለስ ለሚኖሩ የኢትዮጵያ ዲያስፖራ ማህበረሰብ ምጥ ሆኗል። ሙሉ መረጃውን እንደሚከተለው የምናቀርብላችሁ ይሆናል። ውድ የተከበራችሁ የሁሉ የሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሸጋግራችሁ ተቃውሞቹ የጀመሩት በፈረንጆቹ ሰኔ ስድስት ሀያ ሀያ አምስት ሲሆን በሎስ አንጀለስ መሀል ከተማ በሚገኘው የፌዴራል ህንጻ አቅራቢያ ነበር። በዚያም አይሲ የሚባለው የአሜሪካ የፌዴራል ህግ አስከባሪ ኤጀንሲ ታሳሪዎች እንደነበሩም ተዘግበዋል። ህዝቡ ተሰብስቦ ለፍትስጫው ማንም ሰው ህገወጥ አይደለም የሚሉ መልእክቶችን እያነሳ ስደተኞች ሰብአዊነት የጎደለ አያያዝን እያወገዙ ነበር። ነገር ግን ህግ አስከባሪዎች የብልጭታ ቦምብ፣ የጎማ ጥይቶችና አስለቃሽ ጭሶችን ሲለቁ ሰልፈኞቹ በፍጥነት ይበታተናሉ። ተቃዋሚዎች፣ አንዳንዶቹ የሜክሲኮን ባንዲራ እያውለበለቡ፣ ሌሎች ደግሞ ማንም ሰው ህገ ወጥ አይደለም የሚሉ ጽሁፎችን ይዘው፣ ሌሎች ደግሞ በራሳቸው የሚሄዱ መኪኖችን በእሳት በማጋየትና የርችት እሳቶችን ወደ ፖሊስ መስመሮች በመወርወር ምላሽ ሰጡ። ትራምፕ የካሊፎርኒያ ገዢ ጋቪ ኒውሰምን ፍላጎት በመቃወም ብሔራዊ ጥበቃውን ባሰማራበት ጊዜ ትርምሱ ከፍተኛ ደረጃ ላይ ደርሰዋል ይህ ደግሞ ከፈረንጆቹ 1992ቱ የሮድኒ ኪንግ ሁከት ወዲህ የተለየ እርምጃ ነው ኒውስም ይህንን ሆን ተብሎ ቁጣ ቀስቃዥ ሲሉ ገልጸውት ትራምፕ ክፍፍልን ለማስፋፋት ሆን ብለው ነው ሲሉ ከሷቸዋል የትራምፕ የንግግር ዘይቤ ጉዳዩን ይበልጥ አወሳስቦታል። በትሩዝ ሶሻል ላይ ተቃዋሚዎችን ችግር ፈጣሪዎችና አማጺዎች ሲሉ በመፈረጅ ገንዘብ የሚከፈላቸው ቀስቃሽ እንደሆኑ በመጠቆምና ጭንብል የሚለብሱትን ሰዎች እንዲይዙም ጠይቀዋል። ወታደሮችን አስገቡ የሚሉት ጥሪያቸውና የማሪንስ ወታደሮችን ለማሰማራት የነገሩን ወደ አደገኛ ሁኔታ መባባስን ያመለክታሉ። በ1807 የጸረ አመጽ ህግ ለመጨረሻ ጊዜ በ1992 ጥቅም ላይ ውሏል። የፌዴራል ወታደሮችን የሲቪል ሁከትን ለማፈን የማሰማራት ስልጣን ይሰጠዋል። 500 የአሜሪካን ማሪንስ ወታደሮች ዝግጁ እንደሆኑ ተነግሯል። የማርሻል ህግ ወይም ደግሞ የአደጋ ጊዜ አዋጅ ሊታወጅ ይችላል በሚልም ተፈርቷል። ይህ ጠበኛ አቋም እንደ ከንቲባ ካራን ባስ ባሉ የአካባቢ መሪዎች ዘንድ ከፍተኛ ትችትን አስከትሏል። እሷም ተቃዋሚዎቹ ችግር ቢኖርባቸውም እንዲህ ያለው ከባድ ምላሽ መኖር የለበትም ሲሉ አጥብቀው ይናገራሉ። ለተቃዋሚዎቹ ይህ የፖሊስ ክርክር ብቻ አይደለም፣ ለህልውና የሚደረግ ትግል ነው። የአሜሪካ የፌዴራል ህግ አስከባሪ ኤጀንሲ ወራዎች ቤተሰቦችን አፍርሷል። ወንጀለኛ ቡድኖችን ብቻ ሳይሆን ሙሉ የስራ ኃይሎች ላይም ጭምር ያነጣጠሩ ናቸው ልጆችን ያለ ወላጆች በመተውና ማህበረሰቦች በፍርሃት ውስጥ እንዲኖሩ ማድርገዋል። የብሔራዊ ጥበቃ ወታደሮች ከሜትሮፖሊታን ማቆሚያ ማዕከል ውጭ ከጸረ አማጺ ቡድኖች ጋር ተሰልፈው መቆማቸው ወረራ ሆኖ ይሰማቸዋል። ተቃዋሚዎች እፈሩና ወደ ቤት ሂዱ እያሉ ይጨዋሉ። ድምጻቸው ቢሸክርም አልተሰበረም። ሎስ አንጀለስ በዩናይትድ ስቴትስ ውስጥ ካሉ ትልቁ የኢትዮጵያ ማህበረሰቦች አንዱ ነው። ከ40 ሺህ በላይ ነዋሪዎች የከተማዋን ባህላዊና ኢኮኖሚያዊ ገጽታ የገነቡ ናቸው። ትንሿ ኢትዮጵያ እንጀራና ዶሮ ወጥ የሚያቀርቡ ምግብ ቤቶች ያሏት በሀገራቸው የእርስ በርስ ጦርነት ራብና የፖለቲካ ስደት የገጠማቸው ማህበረሰብ የመቋቋም አቅም ምልክት ነች ነገር ግን አሁን ያለው አለመረጋጋት ተሰደው የመጡበት መረጋጋታቸውን ለማፍረስ አስፈራርተዋል። ብዙ ኢትዮጵያውያን ስደተኞች አንዳንዶቹ ሰነድ አልባ አይሲኢ የሚባለው የአሜሪካ የፌዴራል ህግ አስከባሪ ኤጀንሲ ባነጣጠሩት ኢንዱስትሪዎች ግንባታ ሆቴሎችና ችርቻሮች ይሰራሉ ወረራዎቹ ከባድ ፍርሃትን አስከትሏል። የማህበረሰቡ አባላት የንግድ ስራዎች የደመኞች ቁጥር በከፍተኛ ሁኔታ መቀነሱን እየዘገቡ ነው። ለደህንነት መጠን አሁን ግን እየታደን ነው ትላለች፣ ስሟ እንዳይገለጽ የጠየቀችው የሰላሳ አራት ዓመቷ የኢትዮጵያ ምግብ ቤት ሰራተኛ። በጎዳናዎቻችን ላይ ያለው ብሔራዊ ጥበቃ የሸሸናቸውን ወታደሮች ያስታውሱናልን ብላለች። ስሜታዊ ጉዳቱ የከፋ ነው። ቤተሰቦች ቀጣይ ተጎጂዎች እነሱ ይሆኑ እንደሆነ እርግጠኛ ባለመሆናቸው ምግብ እያከማቹ ነው። የማህበረሰብ መሪዎች የመንፈስ ጭንቀት መጨመሩን እየዘገቡ ነው። ወላጅ ልጆቻቸውን ከህውከት ዜና እየጠበቁ ናቸው። የብሔራዊ ጥበቃ ወታደሮች አንዳንዳቸው ረዥም ጠበንጃዎችን የያዙ በመሆናቸው የደርግ ዘመን የቆዩ ኢትዮጵያውያን ፈላጭ ቆራጭ አገዛዞችን ያስታውሰናል ይላሉ ነዋሪዎቹ። ይህ በእንዲህ እንዳለ ወጣት ኢትዮጵያውያን አሜሪካውያን ተቃዋሚዎቹን እየተቀላቀሉ ነው። ቁጣቸው በግልና ከሌሎች ስደተኛ ማህበረሰቦች ጋር በመተባበር እየተቀጣጠለ ነው። ይህ ስለ ኢትዮጵያ ብቻ አይደለም፣ ስለ ሁላችንም ነው ትላለች የሁለት ዓመቷ የዩሲኤልኤ ተማሪ ሰላም እየተራመደች እያለች እንባዋን በፊቷ ላይ እያፈሰሰች። የትራምፕ ፖሊሲዎች የምንወዳትን ከተማ እንድንጠላ እያደረጉ ነው ብላለች። ሁኔታው ከቀጠለ የሚያስከትለው መዘዝ አስከፊ ሊሆን ይችላል። የማሪንስ ወታደሮች ማሰማራት በትራምፕ አስተዳደር ፍንጭ እንደተሰጠው ታሪካዊ የሆነ ከመጠን በላይ እርምጃ ይሆናል። ሎስ አንጀለስን ወደ ወታደራዊ ቀጠና የመቀየር አቅም አለው። ግጭቶች ሊባባሱ፣ ብዙ ጉዳቶች ወይም ሞት ሊያስከትል ይችላል። ተቃዋሚዎች ቀድሞውኑ ቆስለዋል፣ እናም ፖሊስ በእሳት አደጋ መሳሪያዎች ጥቃቶች እንደደረሰባቸው እየዘገቡ ነው። ኢኮኖሚያዊ ውድቀት ስደተኞች በብዛት በሚኖሩባቸው እንደ ትንሿ ኢትዮጵያ ባሉ ሰፈሮች ላይ ከፍተኛ ጉዳት ያስከትላል። ንግዶች በፍርሃትና በመስተጓጎል ክብደት ስር ቀድሞውኑ እየታገሉ ነው። የዘለቀ ግጭት፣ ዘርና ብሔርን መሰረት ያደረጉ ልዩነቶች ሊባባሱ ይችላሉ። ምክንያቱም ደግሞ ትራምፕ ተቃዋሚዎችን አማጺዎችና ባሪዎች በማለት ስለሚገልጻቸው ማህበረሰቦችን እያገለሉ ነው። ለኢትዮጵያ ማህበረሰብ አደጋው የህልውና ነው። ከበባ ስር የመኖር የስነ ልቦና ጠባሳ ለትውልዶች ሊቀጥል ይችላል። ይህም በተቋማት ላይ ያለውን እምነት ያበላሻል። ሆኖም ግን በማህበረሰቡ ምላሽ ውስጥ ተስፋን የሚያንጸባርቅ ብርሃን አለ። አብያተ ክርስቲያናትና የባህል ማዕከላት የጋራ እርዳታን እየተያያዙ ነው፣ ምግብና ህጋዊ ድጋፍ እየሰጡ ነው። አክቲቪስቶች የላቲንና የኤዥያ ስደተኞች ቡድን ጨምሮ ከጥቁር አክቲቪስቶች ጋር ጥምረት እየፈጠሩ ነው። ይህም የሎስ አንጀለስ ልዩ መሆንን የሚያንጸባርቅ ነው። ተቃዋሚዎች ኢትዮጵያውያንን ጨምሮ ወደ ኋላ እያሉ አይደለም። የትራምፕን ድርጊቶች የመኖር መብታቸው ላይ እንደ ጦርነት አዋጅ ይመለከቱታል። እኛ አማጺዎች አይደለንም፣ ለህይወት የምንታገል ሰዎችን ትላለች አለም፣ ድምጿ በንዴት እየተንቀጠቀጠ የሎስ አንጀለስ ጎዳናዎች ቁጣ፣ ፍርሃትና ተስፋ የሚጋጩበት ምርጫ ሆኗል። ትራምፕ ተጨማሪ ወታደሮችን በማሰማራት ወይም ደግሞ ከባድ እርምጃዎችን መውሰድ ቢቀጥል ከተማዋ ከ1992 ወዲህ ታይቶ በማይታወቀው ቀውስ ውስጥ ልትገባ ትችላለች። ነገር ግን የተቃዋሚዎቹ ጽናት ሀይልን በመቋቋም እንደሚገጥሙ ይጠቁማሉ። የፍትህ ጥሪያቸው በጢሱ ውስጥ እየጨወ ነው። ለሊት ሲመሽ ከተማዋ ንፋሳታለች። የኢትዮጵያ ማህበረሰብ እንደ ሌሎች በርካቶች በአሜሪካ ተስፋና በመበታተን ስጋት መካከል በመንታ መንገድ ላይ ቆመዋል። የጎዳናዎቿ እሳት እየነደደ ነው። የከፋ ሁኔታ የመከሰቱ ጥላ እየመጣ ቢሄድም እንኳን ድምፃቸውን ለማፈን ፍቃደኛ ያልሆኑ ሰዎች አሁንም አሉ።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 ለዓለማችን ይሁን።